ክፉ መርዝ የሆነ ንግግር ምን ማለግ አለብን? እንደዛ እንዳልሆነ ማሳየት አለብን። ያንን ለማሳየት ትምህርት ይፈልጋል። ኦኬ፣ ህዝቡ በሚሰማው ቋንቋ የቤተ ክርስቲያንን ጥርት ያለውን ትምህርት ጀግና ጀግና በሁለት በኩል የተሳሉ አሉን። በዚህ ቤተ ክርስቲያን መጽሐፍት አሉን። ኦኬ፣ ጥርት ያለውን ያልተበረዘውን፣ ያልተከለሰውን የሐዋርያትን ትምህርት በሚሰሙት ቋንቋ ለህዝቡ ማስተማር ከዛ ብሬን ዎሽ ከተደረጉት ነገር ምን ማድረግ እነዛን ሰዎች ማላቀቅ ነፃ ማውጣት ቃልቅ የቤተክርስቲያን ከዛ ቤተክርስቲያናቸውን እንዲወዱ በቤተክርስቲያን ጸንተው እንዲቆዩ የማድረግ ስራ መስራት የግድ ያስፈልጋል። በሚሰሙት ቋንቋ ወንጌሉንም ቅዳሴውንም ምኑንም በሚሰሙት ቋንቋ በሚናገሩት ቋንቋ እና በሚሰሙት ቋንቋ እንዲነገራቸው ማድረግ ይሄ የመጀመሪያ ስራ ነው። ከዛ ከቤተክርስቲያን የሚወጡ ሰዎች በቤተክርስቲያን ውስጥ እንዲጸኑ ያደርጋል። የሄዱት እንዲመለሱ ያደርጋል። ባለማወቅ በስህተት ኦኬ፣ ባለማወቅ በስህተት የወጡ ሰዎች እንዲመጡ ያደርጋል፤ እና ይሄ ተዛባ አመለካከት እንዲቀየር ያደርጋል። ይሄ ግዴታ ነው። አሁን ድረስ እኮ አለ እኮ ይሄ እኮ ኦርቶዶክስ ነው ሲባል ይሄማ አማራ ነው እኮ የሚባል እኮ አለ እኮ። ኦርቶዶክስነት አማራነት አይደለም፣ ሆኖምም አያውቅም። ኦርቶዶክስ የአማራ ሃይማኖትም አይደለም፣ የትግሬም ሃይማኖትም አይደለም፣ የደቡብም ሃይማኖትም አይደለም። ኦርቶዶክስ የክርስቶስ ኢየሱስ ናት፣ በቃ አለቀ። ኦርቶዶክስ የክርስቶስ ኢየሱስ ናት። የአማራ የኦሮሞ፣ የትግሬ፣ የጉራጌ አይደለችም፣ አይደለም ሰማያዊት ቤተክርስቲያን በክርስቶስ ደም መፍሰስ በመስቀል ላይ የተወለደች ናት እንጂ የአንድ ብሔር አደለች። እኛም ዘራችን ሰማያዊ ነው፣ ከአምላካችን ሰማያዊ እንደሆነ ዘራችን ሁሉ ሰማያዊ ነው እና ይህ ነገር ልክ አደለ። አንድ ሰው ኦርቶዶክስ ነው ማለት አማራ ነው ማለት አደለም። ፍቃድ አደለ። ኦርቶዶክስነት ቀለሙ ቤትኛው፣ ተመሳሳይ ነው፣ አገልግሎቱ ተመሳሳይ ነው። የጌታችን የኢየሱስ ክርስቶስ ስጋና ደምም ያው ነው፣ በቃ ምንም ልዩነት የለውም። ኦኬ ግን እንደ ህዝብ እንደ ህዝብ በምሰማው ቋንቋ ልማር፣ መጽሐፍ ቅዱስ በምሰማ ቋንቋ ይተርጎሙልኝ ካለ ይሄ መብቱ ነው። ቤተ ክርስቲያን ደግሞ ይሄን ነገር ለልጆቿ የማቅረብ ምን አለባት እንፈሳዊ ግዴታ አለባት። ምክንያቱም ጌታ ኢየሱስ ክርስቶስ ሐዋርያትን ማለት ነው ጌታ ኢየሱስ ሐዋርያትን ወደ ዓለም ሲልካቸው ከሚያውቁት ቋንቋ 71 ቋንቋ ጨምሮ ነው ወደ ዓለም የላካቸው። ከዛ በኋላ ሳ እነዛ ሐዋርያት ህዝቡ በሚሰማው ቋንቋ እየተናገሩ ወንጌልን አስፋፉ። ዛሬ እኛ ጋር ደረሰ። እኛ የሐዋርያት ልጆች ከሆንን አላማችን ሰዎች ወደ ቤተክርስቲያን ህብረት እንዲጨምሩ ክፉ የዘረኝነት ስራ ጭንቅላታቸ ውስጥ የተሰሩ ሰዎች ካሉ ከዛ ነገር ምን ማለት ማጽዳት፣ ሰውን ለክርስቶስ ኢየሱስ ሙሽራነት ማብቃት፣ ለስጋው ደግሞ ማብቃት እንዲያፈቅራት ማድረግ። ሰው ሲጠመቅ አዲስ ፍጥረት ነው የሚሆነው እንጂ አማራ አይሆንም። ኦሮሞነቱን ሽሮ ወደ ምን ወደ አማራነቱ አይመጣም። ሲጠመቅ ከአዳማዊነት ወደ ክርስቶሳዊነት ይመጣል፣ ክርስቶስ ኢየሱስን ይለብሳል፣ በአዲስ ፍጥረት ይመላለሳል። ይሄ አስተምህሮ እና ሁሉ ነገር ደግሞ ከዚህ በፊት እንደምነግርህ ሁሉ ነገር በፍቅር ካልሆነ በስተቀር በፍቅር በትህትና፣ በብልሃት ካልሆነ በስተቀር ካልሆነ በስተቀር ማለት ነው። በእልህኝነትና በቁጣ መንፈስ የምናደርጋቸው አካሄዶች አይጠቅሙ ውጤትም አያመጡ። ሁሉ ነገር በፍቅር በትህትና በብልሃት ነው መሄድ ያለባቸው መሆንም ያለባቸው ማድረግም ያለብን በዚህ አይነት መንገድ። ስለዚህ በቀዳሚም የተናገርኩት ንግግር ከአባታችን ጋር ተቀራርበን መስራታችን ያለፈው ስህተት እንዳይደገም በቀጣይ ውጤታማ ነገር ለማምጣት እየተዳከመ ያለውን ህዝብ ለማበርታት ይጠቅመናል ነው እንጂ ሌላ ማንም ምንም አይነት አጀንዳ ኖሮት ምንም አያደርግም። እኔ 4 አመት ቲክቶክ ላይ ሳገለግል ማንንም አምሳት ይከፍሉ ይላል። ቀድሞም ስራ ያለኝ አሁንም ስራ ያለኝ ከዩኒቨርሲቲ በጥሩ ውጤት ተመርቄ 8 አመት ስራ ላይ ነበርኩ። ሰው ነኝ እየለመንኩኝ ቅጥረኛ አይደለሁም ማለት ልቀጠር ደጅጠኛ አይደለሁም ለማለት ፈልጌ ነው። የተማርኩኝ ነኝ፣ መስራት የምችል ነኝ፣ ወጣት ነኝ፣ ስራም ያለኝ ሰው ነኝ። ኦኬ እንጂ ደጅጠኛ አይደለሁም፣ ለቅጥረኝነትም የምሯሯጥ ሰው አይደለሁም። ባክግራውንድ ይሄን የሚያውቁ ያገኛል። ምክንያቱም እዚህም የደረስኩት በራሴ አቅም ስለሆነ ራሴ ሰርቼ ነው። እዚህ ደረጃ ራሴን ማኖረው ራሴ ነኝ። ሶ የኔ እይታ ምን መሰላቸው፣ ስህተት የሆኑትን ነገሮች ስህተት የሆኑትን ነገሮች ስናይ እና ስንመለከት የምንቃወሙባቸው መንገዶች እጅግ ምን ቀኖና ቤተክርስቲያንን ባልጣሱ በትክክል ህገ ቤተክርስቲያንን በጠበቀ መንገድ መሆን አለባቸው። በዛ እስማማለሁ። ከዛ ውጭ የሚሆኑ ትችቶችና ንግግሮች ግን ምን ምን ይሆናሉ ማለት ነው፣ የሆነ ጥላቻን ነገር በሰው ህሊና ውስጥ ይፈጥራል። እንደዛ እንዳይሆን የምናያቸውን የምንመለከታቸውን ነገሮች ትችት ስናቀርብ አግባብ ባለው መንገድ አንድ ነገር ስንናገር ምን አይነት ውጤት ሊያመጣ ይችላል፣ ከበስተጀርባስ ምን ሊያስከትል ይችላል የሚለው ማለት ነው ሊታሰብበት ሊጠና ይገባል። ስሜታ የሆነ መናገር ለማንም ለምንም አይጠቅም እና ለዛ እኔ እንደ አንድ የቤተክርስቲያን ልጅ እንደ አንድ የቤተክርስቲያን ልጅ እና ደግሞ እንደ አንድ የቦታው ተወላጅ ኦሮሚያ ክልል ላይ ተወልዶ እንዳደገ አንድ ወጣት እዛ ቦታ ላይ ማድረግ የምችለው ምንድን ነው ማለት ነው ሕዝቡ ወንጌልን እንዲሰማ የበኩሌ ማድረግ፣ ሚዲያዬን ለበጎ ነገር መጠቀም፣ ይሄ ኔ የመጀመሪያው አላማና አላማ ነው። ናይን ለማድረግ ከጎኔ የሚቆሙ ደግሞ በጣም በጣም ብዙ ጊዜ የሚገርመኝ በጣም ሳላመሰግናችሁ አላልፈውም። በጣም ብዙ ጊዜ ኦሮሚያ ክልል ላይ ጉባኤ ለማዘጋጀት እጆቻችሁን ዘርጉልኝ ስላቸው በብዛት የሚዘረጉት በብዛት በጣም በሚገርመኝ ሁኔታ የትግራይ ልጆች የአማራ ክልል ልጆች ናቸው በጣም በብዛት የሚረዱ ጭንቅላታቸው በቃ ደስ የሚል ሰዎች ናቸው። በጣም ስለታዘብኩኝ፣ አሉ የኦሮሚያ ልጆችም በርካታ፣ ግን በቃ ቀድመው ፊት ለፊት መጥተው ሲረዱ የምመለከተው ያን እነሱ ናቸው። ይገርመኛል። ማለት ለወንድም ለእህቶቻቸው ፍቅር አላቸው። ኦኬ፣ እዛ ቦታ ላይ ወንጌል በደንብ መሰራት አለበት፣ ሰው መማር አለበት ምናምን ምናምን ብለው የሚያምኑ በጣም ምርጥ ወንድሞች እህቶቻ በ ይህኑ በቃ ኦርቶዶክሳዊ ማይንድሴት ከብሄር የጸዳ ከብሄርተኝነት የጸዳ ሀገሩን እኔ ለምሳሌ አሁን በኦሮሞነቴ እኮራለሁ። በጣም ነው ደስ የሚለኝ። ኦሮሞነቴን እወደዋለሁ፣ እኮራበታለሁ፣ ደስ ነው የሚለኝ። ከዛ ማህበር፣ ከዛ ደግ ህዝብ፣ ከዛ ስርዓት ካለው ማህበረሰብ ወጥቼ እዚህ በመድረስ እወደዋለሁ። እንደዚህ አይነት አመለካከት እንዲኖረኝ ከሁሉም ጋር በሰላም በፍቅር መኖር እንድችል ያደረገኝ ያ ማህበረሰብ ነው። ስለዚህ እወደዋለሁ፣ በጣም ደስ ይለኛል። ስለዚህ ማረገው ነገር ቢኖር ምንድን ነው ማለት ነው ይሄን ነገር ለሌላው ማስተጋባት ነው እንጂ የኔ ካንተ ይበልጣል ያንተ ከኔ ያንሳል እማጠቃበት ምንም አይነት መንገድ ነው በቃ ደስ እያለን ከሌሏ ጋር የተዛመድኩኝ በፍቅር መኖርን ነው ምመርጠው። በአጭሩ ይሄን ነው እኔ ያሳደገኝ ማህበረሰብ እንደዚህ አይነት ነገሮች ጭንቅላቴ ውስጥ ፈጥሮ ያሳደገኝ ማለት ነው። ባሌ ነው የተወለድኩት። ባሌ ልጅ ነኝ። ከልጅነት እስከ ውቀት ድረስ እዛ ቶልጅ ነው ያደግኩት በአፋ ነው። ከአንደኛ እስከ 12ተኛ ክፍል የተማርኩት ዩኒቨርሲቲ የተማርኩት አርሲ ዩኒቨርሲቲ ነው። እዚህ አሰላፍ አዳማ ነበር የገባት። ከዛ አርሲ ዩኒቨርሲቲ ነው ተምሬ ሶስት ዓመት ተምሬ ተመርቄ የወጣሁት 2009 ላይ ነው፣ ግራጁዌት አርግ የወጣሁ 2007 2009 2007 ገብቼ 2009 ነው ግራጁዌት አርግ የወጣሁት እና ሶ አም ፕራውድ በጣም በኦሮሞነቴ ነው የምኮራው፣ ደስ ይለኛል። ግን የሌላውንም አከብራለሁ። በርካታ አማራ ወዳጆች አሉኝ፣ የአማራ ልጆች ወዳጆች አሉኝ፣ የትግራይ ልጆች ወዳጆች አሉኝ፣ የደቡብ ልጆች ወዳጆች አሉኝ፣ የቤኒሻንጉል ልጆች ወዳጆች አሉኝ። በጣም በርካታ በርካታ ወዳጆች አሉኝ። እኔ እንደውም አልለይም ብዙ ጊዜ ራሱ እንደ ስታይ ብዙ ጊዜ ኬት ቦታ እንደመጣው ራሱ ከንግግሬም ከ አይለይም እኔ ራሴ እንደዚህ ራሴን ግልጽ አድርጌ ካላወራው ኬት እንደመጣው ከ ለይ እና አይላ ቬን ፓርት ተከባብሬ ነው ኖረ በጣም ከበርካታ ሰዎች ጋር ኦኬ። ለዛ ይሄኛውም ይህን ነገሬን በጣም ነው የምወደው፣ እና እንደዚህ አይነት ቀና አመለካከት ኖሮኝ እንዳድግ ያደረገኝ ደግሞ ያ የወጣሁበት ማህበረሰብ ነው። ስለዚህ እዛ ቦታ ላይ ዛሬ እንግዲህ ብሎክ የማረጋቸውን ሰዎች ዛሬ ማንም ሰው መፍታት እንደማይችል ከወዲሁ ተናግሬያለሁ። ዛሬ ብሎክ የማረጋቸውን ሰዎች ቅድም ተናግሬያለሁ፣ መቼም ከማይፈቱ ሰዎች ናቸው። እና ክርስትናዬን ከምንም በፊት የማስቀደም ሰው ነኝ። በአጭሩ ክርስትናዬ ከምንም እና ከምንም በቃ በሃይማኖቴ በሀገሬ አልደራደርም። በቃ ፊት ለፊቴ ቀድሞ የሚመጣው ክርስትናዬ ነው። የትም ቦታ ሲሄድ ቀድሞ የሚመጣው ኦርቶዶክሳዊነቴ ነው። ቀድሞ የሚመጣው ክርስትናዬ ነው። ቀድማ የምትመጣው ፊት ለፊቴ ቤተክርስቲያን ነው። ስለዚህ እኔ ለቤተክርስቲያኔ ማድረግ ከምችለው አንደኛው ነገር ምንድን ነው? እዛ ቦታ ላይ በቋንቋ ሰዎች እንዲማሩ ማድረግ ይሄኔ ግዴታ ነው። በ ደስ እያለ የማደርገው ነበር አብረውን ከሚሆኑ እዛ አካባቢ ላይ ካሉ ወንድሞች እህቶች አባቶች ጋር አንድ ላይ በመሆን ጉባኤ ማዘጋጀት ለምን አሁን አዲስ እንደሆነ አላውቅም። እንደ አዲስ ኢሹ እንደሆነ ይህን ሳዘጋጅ ለመጀመሪያ ጊዜ ስላልሆነ ለመጀመሪያ ጊዜ ስላልሆነ እና በዚህ ነገር ላይ በርካታ ሰዎች ከጎኔ እንደምትቆሙ አምናለሁ። ቀና ሀሳብ እንደሆነ ብዙዎቻችሁ እንደምትረዱም አስባለሁ፣ አስተውላለሁ እና የመጽሐፍ ቅዱሱ ዕደላ ደግሞ ጎንደር ካለ በኋላ አምቦ አምቦ ካለ በኋላ መቀሌ መቀሌ ካለ በኋላ ጅማ ጅማ ካለ በኋላ አርባ ምንጭ እያለ ደግሞ ከዛ ወደ ስልጤ እንደዚህ እንደዚህ እያለ ወደ ሁሉም ቦታ ላይ ሁሉንም እየነካ የሚያልፍ ይሆናል ማለት ነው። ሁሉም ቦታ ላይ ይደርሳል። አሁን ጎንደር ሄድናረል ከዛ አምቦ ከዛ መቀሌ እያለ እያለ ሁሉም ቦታ እየነካን ነው የምንሄድ እና ያንን እናደርጋለን። ለዚህ ነገር ደግሞ እግዚአብሔር በጣም በጣም እንደሚረዳን እግዚአብሔር እንደሚረዳን አምናለ። እሄዳለን። ሁሉም ቦታ ላይ እግዚአብሔር ይርዳን። በቅርቡ ለጉባኤው የሚያስፈልገንን አንዳንድ ነገሮች ልክ ከጎንደር እንደተመለስን ከጎንደር እንደተመለስን ለጉባኤው የሚያስፈልገንን አንዳንድ ነገሮች፣ ኦኬ፣ ለጉባኤው የሚያስፈልገን አንዳንድ ነገሮች ምን ምን እንደሆነ እንነግራቸዋለን። ፈቃደኛ የሆናችሁ ብቻ ፈቃደኛ የሆናችሁ ኦርቶዶክሳውያን ወንድሞች እህቶች ብቻ ድጋፍ ታደረጉልናላችሁ። ከዛ ጉባኤውን እኛ እንግዲህ ሰው ያስባል እግዚአብሔር ያሳካል የእግዚአብሔር ፍቃድ ይጨመርበታል። እጅግ በጣም ለሌላው መነሳሳት ሊሆን የሚችል ታሪካዊ በሆነ መንገድ ለመስራት ከልብ ቆራጥነት ተነስተናል። ታሪካዊ በሆነ መንገድ በጣም ደስ በሚል ሁኔታ በቃ እግዚአብሔር በጣም የሚከብርበት ኦኬ፣ እግዚአብሔር በጣም የሚከብርበት ቤተ ክርስቲያን የምትደሰትበት፣ ምእመኑ በጣም የሚደሰትበትን ነገር ለማድረግ በአቅማችን እንሞክራል። ሌላውን ነገር የሚያደርገው እግዚአብሔር እሱ ከፈቀደ ሌላ ሰው ማንም መንገድ ላይ ማንም ቢቆም ማንም ማያስቆ ነው። እግዚአብሔር አምላክ ከፈቀደ እሱ ይሁን ካለ ያ ነገር ይሆናል። ስለዚህ ምናልባት የእኔን ንግግር በግልጽ ያልተረዳችሁ ሰዎች ካላችሁ የእኔ ዓላማ ይሄ ነው። ከዚህ የተለየ ሌላ ዓላማ የለኝም። በንግግሬ መሀል ያስከፏችሁ ሰዎች ካላችሁ ከወዲሁ ምናልባት ይቅርታ ጠይቃለሁ። ንግግሬ ከበድ ያላችሁ ጠጠር ያለባችሁ ሰዎች ካላችሁ እንግዲህ አላቅም። ለሁሉ ላይስማማ ይችላል፣ ለሁሉ ላይስማማ ይችላል። ግን ዓላማው ይሄና ይሄ እንደሆነ ሁላችሁም እንድታውቁ ወዳለሁ። እግዚአብሔር ለዛች ቀንና ለዛች ሰዓት እንዲያደርሶ ምኞቴ ነው። ብዙ ነገሮችን ለመስራት ነው ያሰብነው። እሱ ይጨመርበት የሰማዩ ጌታ መድኃኔዓለም ይጨመርበት ነው ብሎ፣ ሌላ ምን ምለው ነገር የለም። መጽሐፍ ቅዱሱንም እናድላለን ምንም ለሌላቸው ኦርቶዶክሳውያን ወንድሞች እህቶች። ይሄ የሚቀጥል ነገር ነው። እንደውም በደንብ እያሰፋ ነው ነው የምንሄደው። እዚሁም በትንሹ ምናምን አይደለም፣ በጣም በቃ ሰፋ ባለ መንገድ በጣም እያሰፋ ነው። በጣም በቃ አላደረግን አባቶችን መሀል ላይ እያስገባን ጠንከር አድርገን ከዚህ በላይ ምንሰራው እግዚአብሔር ከተጨመረበት በጣም ያግዘናል። በስፋት እኔ ዋነኛ አላማ የትም ቦታ ላይ ብሄድ፣ የትም ሀገር ብሄድ ቤተክርስቲያኔ ነው ማስቀደሙ። በቃ ቤተክርስቲያን እንድትታይል የሚፈልገው ቀድሜ ቤተክርስቲያን ሰው እንዲያቅል የሚፈልገው የቤተክርስቲያን ትምህርት ነው። በቃ የትም ቦታ ላይ ስሄድ አስቀድሜ መናገርም ማውራት የምፈልገው ስለ ቤተክርስቲያኔ ነው። ያን ነገር አደርጋለሁ። እግዚአብሔር በረዳኝ እድሜ እስከሰጠኝ ድረስ መድኃኔዓለም ያን እድሜ እስካደለኝ ድረስ ያን ነገር አደርጋለሁ እና ያ ነገር እንደሚቀጥል ነገር ነው። የሚያሳስብ ነገር የለውም። ዘማሪ አንፈልግም። በአሁኑ ይቅርታ፣ እኔው ራሴን የምዘምረው ጉባኤው ላይ እና እኔው ነው የምዘምረው። ሌላኛው ሰሞኑን እንግዲህ ጠፋ ብያለው አለ ሰሞኑን ጠፋ ብያለው ዲፋማሽ ብሬ ያው አውቄ ነው ያላስገባው። ትንሽ ጉዳዩ እንደው ልቋጨው ይሄ ነው። ሰሞኑን ጠፋ ብዬ ነበረ ስላልተመቸኝ ነው፣ አንዳንድ ጉዳዮችን። ስለጠፋሁበት ጉዳይ እንግራ ተጠፋፋና፣ አዎ ትንሽ ጠፋ ያልኩት አንዳንድ ጉዳዮች ያው የውስጥ ጉዳዮች ይዘው ነው የጠፋሁት። ጠፋ ብዬ ደግሞ ስመለስ ሚዲያ ላይ ያለው ነገር ደግሞ የሚያስብል ደረጃ አጀንዳ የማያጣ ሚዲያ ማለት በቃ አጀንዳ የማያጣ ርዕስ የማያጣ በቃ ሚዲያ በቃ የምር እኔ እዚህ ሚዲያ ላይ ስንመጣ ኦርቶዶክስ ለኦርቶዶክስ የተፋጨንበት ጊዜ ጥቂት ነበር። አሁን ግን ያን ቤቱን ይከፍታል፣ ይሄን ቤቱን ይከፍታል፣ ያዝ ነው። በጣም በቃ በሚሰለች ዙሪያ በጣም በሚከብድ ለምዕመኑ እንኳን አንጠነቀቅም፣ ለሚሰማን ሰው አንዳንዴ ስንናገር ደካማ አማኞች አሉ፣ ይሰናከላሉ፣ ጥርጣሬ ውስጥ እንከታቸዋለን፣ እናወዛገባቸዋለን፣ ለሁለት እንከፍላቸዋለን። እንኳን የለም እንደወረደ በቃ የሆነ የሁለት ጠላት ሰዎች ነው የምንመስለው ግጭታችን አብሮ የተማማረ እንኳን አንመስልም። አብረን የኖርን አብረን የተማማርን የተመካከርን፣ ወንድሜ አንተ ቅደም ምናምን የተባባልን እንኳን አንመስልም። ፍጭቱ በስመ አብ ብቻ። እግዚአብሔር አምላክ ይህን ነገር ያስተካክለዋል። ግን ከኔ ጀምሮ ብዙዎቻችን ምናልባት ራሳችንን ያልገዛን ሰዎች ነን ብዬ አስባለሁ። በዚህ አካሄዳችን ግን ቤተክርስቲያንን አንጠቅማትም። ቲክቶክን አቁን ብንወጣ ይሻለናል እንጂ ቤተክርስቲያን አንጠቅማትን። በዚህ አካሄዳችን በጣም የሚያሳዝን አካሄድ ስሆነ ለማንም አይጠቅም እና ወዳጩ አለ ማይበረ ምዕመናን ወምዕመናት ፍለፊት እነዚህ ክርክሮች አጉል እርስ በርስ ያለውን ነገር ብናስቆመው ለሁላችንም እመኑ የሚጠቅም ነገር ነው የሚሆነው ብዬ አስባለሁ። ያው ለሁላችንም ስለዚህ ቅመ አርብ አርብ አርብ የት ነን? አርብ የት ነን? ጎንደር አርብ ጎንደር ነን። ጻፍ ቅዱሳችንን ሸከፍ አድርገን ኦኬ ጎንደር ነን። አርብ ኢትዮጵያ የተሱማ ኢትዮጵያ አርብ ጎንደር ነን። ምዕመና እዛው እንገናኝ። ባህርዳር የነበረን ቆይ ታሪፍ ነበር። አዳማ የነበረን ቆይ ታሪፍ ነበር። ሀዋሳ ወላይታ በብዛት ማለት ነው በብዛት ብዙ ኮመንት የተጻፈው ብዙ ጊዜ ጎንደር ነው። ጎንደር ጎንደር እኔ ስሄድም ጎንደር አሁን ለመጀመሪያ ጊዜ ነው ነገራችን ላይ እኔ ጎንደር ሲሄድ ለመጀመሪያ ነው። ባህር ዳርም ሲሄድ ለመጀመሪያ ጎንደርም ሲሄድ ለመጀመሪያ ነው። እውነት የመጀመሪያ ከዛ አሁን አምቦም የሚሄደው ደግሞ ለመጀመሪያ ጊዜ ነው። ወደ አምቦም የሚሄደው ለመጀመሪያ ጊዜ ነው። ሊዱ የቴንግ አምቦም የሚሄደው ለመጀመሪያ ጊዜ ነው። በጣም እኔ እነዚህም ያላዩቸውን ቦታዎች ማለት ነው፣ ኦኬ ለማየት ጓግቻለሁ በጣም በእውነት እነዚህ ያላዩቸውን ቦታዎች ለማየት በጣም ጓግቻለሁ። በጣም አምቦንም፣ ጎንደርንም፣ መቀሌንም አረ በጣም በቃ እነዚህ እነዚህ ቦታዎች ያላዩቸውን ቦታዎች በዚህ አጋጣሚ መቀሌማ ግዴታ እኮ ነው። መቀሌ ግዴታ ነው። ምንም ነገር ግዴታ ነው። መቀሌ ግዴታ ነው። ምን እንጠርጥራለን? ምን ምን እንጠርጥራለን? በቃ ከጎነራቱ ታመዛው አማሽ ነው የምናደርግ እናንተ ትለያላችሁ። ለማንኛውም መልካም ጊዜ ይሆንላችሁ። ልውጣ ነው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በቅርብ ተገናኝተን ይህንን ሀመርማ ኧረ አሁን አንዱን ብላችሁ አንዱን አንዱን ብላችሁ አንዱን ስትሉ ያ በቃ እንትን ማለት አልችልም፣ አለመጥራት መጥራት አልችልም። አሁን ሀመር ስትሉኝ፣ አርባ ምንጭ አርባ ምንጭ ስትሉኝ ደግሞ እንደገና ሌላ፣ ወልቂጤ ወልቂጤ ስትሉኝ ብዙ ነው፣ በቃ ከዛ ደግሞ ከሀገር ታሰጡኛላችሁ። ታላቂቱ ሀገር አሜሪካም ደግሞ ትፈልገናለች ለአገልግሎት። ጥያቄ ያላችሁ በውስጥ መስመር ጠይቁኝ። ኦኬ፣ ድሬዳዋ ስንል ደግሞ ሐረር ሐረር ስንል ድሬዳዋ፣ ከዛ መቀሌ አረበስ ነው ማረብ ብዙ ነው። ዩኤስኤ በቃ አስቸጋሪ ነው። አሜሪካ እንድመጣ የምትፈልጉ ሰዎች ካላችሁ ላኩልኛ ወረቀት ላት ኢንቪቴሽን፣ ለዚህ ለዚህ አገልግሎት ትፈለጋለ ብላችሁ ላኩልኝ። መጣለሁ። ምን ችግር አለው? እድኔን እሞክራለሁ። ኤምባሲ ገብቼ እና በሉኝ። ምን ችግር አለው? እናንተ ብቻ ላኩልኝ ወረቀቱ ይሄ ሰው ለዚህ ለዚህ ለዚህ አገልግሎት እንፈልገዋለን፣ ኤምባሲ በኩል ላኩልኝ። ሄጄ ፓስፖርቴን ሄጄ ሄጄ አሜሪካ ኤምባሲ ላይ ድፍት ብዬ አሬ ደግሞ መቼ ትመጣለህ? ጥሩኝ። እኔ መች መች የሚያልኩኝ ቀላል እኮ ነው። አንተ ላኩልኝ፣ የአሜሪካ ኤምባሲ ድፍት ብዬ ቪዛይን አስመታለሁ። በቃ መጣው እናንተ ጋር ማለት ነው። እዛ አካባቢ ብዙ የወንጌል አገልግሎት እንደሚያስፈልግ በጣም በጣም ዘብቻል

የት አንዳንድ ሰዎች በጣም የተገደድኩ ፎሎ እንዳደርጋችሁ መቼ ልምጣ መቼ ትመጣለ? ታላቂቷ ሀገር አሜሪካ እንድመጣ የምትፈልጉ ወገኖቼማ ለእናንተ በሩ በጣም ክፍት ነው። በውስጥ በጣም ብዙ ጊዜ በውስጥ መልዕክት አልቀበልም፣ የእናንተ ግን እኔ ራሱ መጥቼ ነው የማናግራቸው እኔ ራሱ መጥቼ ነው የማናገራቸው። እዛው ልትቀር እስኪ ካናዳ ስፖንሰር እንሆን እናለን። ፎሎ አድርጌያለሁ። ወንድማችን እንደዛ ያልከኝ አሁን ካናዳ ያልከኝ ወንድማችን ፎሎ አድርጌያለሁ። በዚህ አጋጣሚ እኔ ካናዳ እኮ እዚህ እንወዳለን እምወዳችኋለሁ ፕሮሰስ እንጀምርለን ምናምን ለምትሉኝ ደግሞ በጣም ፍቅሬና አክብሮቴ ደግሞ ለእናንተ በጣም የላቀም። እኔ ኢንቪቴሽን እልክላለሁ። ይሄ የትክክለኛው የገዳሙ እኔ ኢንቪቴሽን እልክላለሁ በቅድስት አርሴማ ገዳም በ568 ሰዎች ነው ይሄን ቃል የተናገራችሁት። ው ቤዛ እንጂን ፎሎ አድርገሻል። እዚህ ውስጥ ካሉ አምስት ስድስት ሰባት ስምንት በውጭ ሀገር የሚኖሩ ወንድሞች እህቶች ከእናንተ ውስጥ የአንዱ አይሳካ ማለት ስተት አካውንት ፕሮሞት አድርግልን አደርጋልን ቻሌንጅ ስትይ አለም፣ ይሄንን ውሰዱት ከፈለጋችሁ አምስት መቶ ሺን እኔ አዲስ ገብቼ ይጀምራል ቻሌንጅ አሳድግላችኋል። ፕሮሞሽን ምንም አያሳስብ። እናንተ ብቻ እዛ እዛ አስገቡኝ እንጂ አውስትራሊያ ማን ይሄ

እናንተ ሰዎች ግን በጣም ታዝና። ለማንኛውም ፎሎ ያደረኳችሁን ሰዎች እንዳትረሱ በውስጥ እንደማወራችሁ። ኦኬ። በሰሜን አሜሪካ ለምትገኙ ሁላችሁም በሰሜን አሜሪካ ለምትገኙ ሁላችሁም በስድስት የእናታችን ቅዳሜ የቅድስት አርሴማ በዓል በደማቅ ሁኔታ ስለሚከበር በሰሜን አሜሪካ ላላችሁ ሁላችሁ ይህንን መልእክት እንድትሰሙ ቅዳሜ፣ የፊታችን ቅዳሜ በሰሜን አሜሪካ የቅድስት አርሴማ ዓመታዊ ክብረ በዓል በደማቅ በደማቅ ሁኔታ ስለሚከበር ሁላችሁም ወደ ሰሜን አሜሪካ ቅድስት አርሴማ ገዳም እንድትሄዱ መልእክታችንን እናስተላልፋለን። ይኸው ገዳሙ ነው። ከታች ኮመንት ይጻፈ ያለው የገዳሙ አካውንት ነው። ይህንም መልዕክት ይጻፈ ያለው ሰሜን አሜሪካ ላይ የምትገኙ የቅድስት አርሴማ ዓመታዊ ክብረ በዓል ቅዳሜ፣ የት ከተማ እየተባለ ነው? የት ከተማ